እንዲሁም ደግሞ ብዙ ነገር እንማርበታለን ማለት ነው። ምን ያህል በክፍለ ሀገር ወይም ገጠር አካባቢ ምን ያህል ያለ እድሜ ጋብቻ፣ ያላቻ ጋብቻ አሁንም ድረስ እንዳለ የሚያስተምረን ነው የሚሆነው። በተለይ ወደ ከተማ አካባቢ የምንኖር ሰዎች ይህንን ላናቅ እንችላለን እና ይሄ እንደዚህ አይነት ነገር አለ አብዛኞቹ ላለመዳር ሲሉ ከቤተሰብ ተለይተው ጎዳና ላይ የሚወድቁ ሰው ቤት የሚንገላቱ በየስደቱ የሚሄዱ በአብዛኛው ይህንን ያላቻ ጋብቻ ያለፍላጎታቸው ፍላጎታቸው ጋብቻ ለመሸሽ ነው ማለት ነው። ይሄም እንግዲህ አሁን በአደይ ላይ የምናየው እንዲሁም ደግሞ ሌሎችም እንደዚሁ በዛ አካባቢ ያሉ የምናየው ነገር ይሄ ነው ማለት ነው እና እስከ መጨረሻው ተከታተሉት። እንግዲህ ዛሬ አደይ አስራዋት ነው ያሉት ጫኔና አለልኝም አለልኝም እንግዲህ ሊደፍራት ሲል ዴቭ እዛ ቆሙ እያለ ጫኔ ይይዘውና አስሮት ይገባል ማለት ነው። ሳይደፍራትም እንግዲህ ዴቭ ደርሶ ነበረ ግን ሆኖም ዴቭንም ማስረውታል። እሷን ማስፈታትም አልቻለም። እንዲሁም ደግሞ እነደመቀ ደግሞ ወደ ቤት ተመልሶ ሄደዋል ማለት ነው አሹና ደመቀ እንግዲህ ወደ እሷ ጋር እየሄዱ ነበረ አደይን ለማስፈታት፣ ግን ደግሞ እስካሁን ድረስ አልደረሱላትም ማለት ነው። እሷን ለማስፈታት አልቻሉም። ዴብ እንግዲህ እግሩንም ታስሯ፣ ልጁንም ታስሯ፣ እንዲሁም ደግሞ እየመቱት ነው ያሉት ማለት ነው። እንግዲህ የአደይ አባትም ደውሎ ላለልኝና ለጫኔ የምታገባው ባል ጋር በግዴታ ይዘዋት እንዲሄዱ መልዕክት አስተላልፏል ማለት ነው። በዚህም ምክንያት እንግዲህ አለልኝ ተሸክሟል፣ ወደዛ እየወሰዳት ነው የሚገኘው። እንዲሁም ደግሞ የአደይ እናት በጣም በጭንቀት ውስጥ ናቸው ያሉት ማለት ነው። ልጄ ምን ሆናብኝ ይሆን፣ ልጄ እኔ ሄዳለሁ እያሉም ነበረ፣ ግን ደግሞ ብርሃን የአደይ እህት ማለት ነው እንዳይሄዱ ከለከለቻቸው ማለት ነው። ምክንያቱም አባቴ መንገድ ላይ ካገኘ ይገልሻል፣ ትሞችብኛለሽ፣ እናቴ አንቺ መሄድ የለብሽም እናሹ ሄዳሉ ብላ እናቴ ያው ክልክላለች። እንዲሁም ደግሞ ሊዱም በጣም ተጨንቃለች። ምክንያቱም ወንድሟ ብላ ነው የሄደችው እዛ ድረስ ወንድሜን ትቼ እዚያ አልቀርም ብላ ነው የሄደችው። እና እሱም እንግዲህ ታስሯል። እሷም ወንድሜ ጋር መሄድ አለብኝ ብላ በግድ እንትን እያለች እያለ እና ደመቀ ደግሞ አይ አንቺ መሄድ የለብሽም እኛ እናመጣዋለን እዚሁ ተቀመጪ ብለዋታል። ከዛም እንግዲህ እሷም እሺ ብላ ተስማምታ ቤት ቀርታለች። ከአደይ እናት ጋር ናት ያለችው ቤት ውስጥ ማለት ነው። እንዲሁም ደግሞ በዚህ በኩል ደግሞ ቤዛና ቤዛና እንዲሁም ሊሊ በመጨቃጨቅ ላይ ናቸው ያሉት። አሁንም ቤዛም ከስራ እንደወጣች ታወቃል። ባርኪም እንግዲህ የቤዛን ቤተሰቦች ፍለጋ ሄዶ እስካሁን ድረስም አላገኛቸውም ማለት ነው። እሷን ያሉበት ቦታ ውሰጅን ስትባል እሺ እያለች አይደለም። ሊሊ ግን እኔ እጠራጠራታለሁ አሁንም ድረስ እያለች ነው። ኤላ ግን እንደሚመስለኝ ከሆነ የሚሰጣት ነው የሚመስለኝ። ምክንያቱ የሆነ ነገር ስትለው አንተ ጓደኛ ነ አንተን ብዬን የመጣሁት የሆነ ነገር ትንሽ ነገር ስትለው ልቡ ይመለሳል ማለት ነው። ይህንን ግን ጠንካራ ስለሆነች ሊሊ ጠንካራ ስለሆነች እሷ ናት ትንሽ እንዲጠራጠሩ ያደረገቻቸው እንጂ ባርኪም ኤላም በጣም የዋሆች ናቸው። ያምኗታል፣ ይሰሟታል የምትላቸውን ነገር ማለት ነው። እናም እንግዲህ እናቷ የቤዛ እናት ጋር ሄዶ ነበር ባርኪ። እስካሁንም አልተመለሰም። የእናቷን ቤት ሊያገኘው አልቻለም። ለምን ትክክለኛ አድራሻ ስላልሰጠች ማለት ነው። ቤዛ ማለት በጣም ተንኮለኛ በተንኮል የተሞላች ስለሆነች ሊሊም እንግዲህ እስከ መጨረሻው ድረስ ሄዳለሁ እንጂ አንችንም እንደዚሁ አልፋታሽም እያለቻት ነው። እንደገናም ደግሞ የባርኪናት ከፍቅር ላይ የሊሊን ስልክ ወስዳ ደውላላት፣ ሊሊ እባክሽ ቡናሽ ይጣፍጣል ነይና ቡና ፊልኝ ብላታለች ማለት ነው። ሊሊም እንግዲህ መታ ቡና እያፈላች ነው፣ እነ ፍቅር ጋር የባርኪም እናት እንግዲህ ተጨንቃለች፣ አደይ ባለመመለሷ እንዲሁም እነ ሊዱ ስልክም ሲደወለላቸው አያነሱ። ምክንያቱም ስልክ ብዙም ኔትወርክ ከዛ ስለሌለ ገጠር አካባቢ ስለሆነ ብዙም ስለማይሰራ ማለት ነው። እናም እንግዲህ ሊሊ መታ እነ ፍቅር ቤት ቡና ሽጣፍጥ ኃላፊ ሊብላል የሊል የባርኪናት ቡና እያፈላች ነው ለባርኪናት ሊሊ ማለት ነው። እናም እንግዲህ አደ ግን ምን ያህል ቢከፋት ነው ትታ ሄደችው? በጣም ቁጥሩ ሰውናት ምናምን የምታውቂው ነገር አለ እንዲህ ብላ ስትላት፣ ሊሊም ሊሊም አዎ በጣም ብዙ ነገር አውቃለሁ። እንደውም ብዙ ጊዜ እኔ ውጭ ብያት ነበረ እየትየና ደራ እንዴት ብዬ ወጣለሁ ብላ ነው የተቀመጠችው ችላ የሊዱንና የፍቅርን ጸባይ ችለ በጣም እንትን ይሏት ነበረ ብላ ሷም ተናገረች ማለት ነው። ከዛም እንግዲህ ፍቅር መጣችና አንቺ ምንድን ነው የምታወሪው ብላ ስትላት ሌሊን ለእናትሽ እየነገርኳት ነው፣ አደይን የምታደርጓት ነው አንቺ እና ልሂዱ ብላ ስትላት፣ አንቺ ምን አገባሽ ስለ አደይ ብላ ስትል፣ ከዛ የፍቅርና ደግሞ ፍቅርን በጥፌ ስትመታት፣ በቃ እኔ ወይ ማንንም ወሬ እየሰማሽ በጥፌ መታሽኝ አንቺ አባት ጋ ሄዳለሁ ብላ ፍቅርም ተነስታ ወጣች ማለት ነው። እንግዲህ አባቷ ጋር ትሄዳለች ወይ ሳትሄድ የሚለው በሚቀጥለው ደግሞ ክፍል የምናይ ነው የሚሆነው እንዲሁም ደግሞ ሊዱ ደግሞ እዚህ ቤት ውስጥ ደበረኝ ወደ ውጭ ወጣ ልበል ብላ ወጥታ ብርሃን ስትፈልጋት አላገኘቻትም ማለት ነው። እንግዲህ እሷንም ታግታ ይሁን ወይ ወዴት ሄዳ እንደሆነ የሚታወቅ ነገር የለም ማለት ነው። እንዲሁም ደግሞ አደይን ተሸክመዋት ይዘዋት እየሄዱ ነው። የምታገባው ባልጋ ይወስዷታል ወይስ እነ አሹ ያስጥሏታል? ይህንንም በቀጣይ ክፍል የምናየው ነው የሚሆነው እንግዲህ ውዶቼ፣ ማሮቼ፣ ፍቅሮቼ ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ ሀሳብ ካለ